የሁላችን አዋጭ ነው። ጎናችን አዋጭ አዋጭ። ስሜ ወንድሰን ተስፋዬ ይባላለሁ። የተወለድኩት ጨለያ ወረዳ የገጠር ቀበሌ ውስጥ ነው የተወለድኩ። የተማርኩት እዛው ገጠር ቀበሌ ላይ እስከ ስምንተኛ ምንተኛ ክፍል ተምሬ ከዛ ወደ ሃይስኩል ወደ ጨልያ እጄ ጌዶ ከተማ ላይ ነው የተማርኩ ትምህርቴ ነው የጨረስኩ ስለ አዋጭ ከጓደኞች ነው የሰማው አጋጣሚ ቅርንጫፍ የተመዘገብኩት ቅርንጫፍ ፊላንስ ቅርንጫፍ ነው እኔ የቆጠብኩት ለስድስት ወር ነው ከጓደኛ በሰማሁት የተወሰነ ጊዜ ቆይቼ ቁጠባውን ጀመርኩኝ ለስድስት ወር ከቆጠብኩ በኋላ የሚያስፈልጉትን መስፈርቶች አሟልቼ ከስድስት ወር በኋላ አንድ ነጥብ ሁለት ተበድሬ ከዛ ጨምሬበት የትራንስፖርት ተሽከርካሪ ነው የገዛው። እኔ እንኳን ያው ራሴ አሽከርካሪ ስለሆንኩ አንድ ሰው ነው ለአንድ ሰው ነው የስራ ድር የተፈጠረው። ራሴ ነው የሚያሽከረክረው። አዋጭ ከሌላ ተቋም እኔ መጀመሪያም የሆነ የሆነ ነገር ሞክሬ ነበረ። አንዳንድ ፋይናንሶችን በጣም ልዩነት አለ። በምን ብትለኝ? አንደኛ ሌላ ቦታ የናይል ከፍተኛ ገንዘብ አይሰጡም። ያው በወሬ ደረጃ እንትን ይባላል፣ ግን አዋጭ በጣም ልጅነት አለው በተባለ ሰዓት በቆጠብ ልክ ገንዘብ ይሰጣል። ዋናው አንተ ካንተ የሚያስፈልገውን አሟልተ መገኘት ብቻ ነው። እኔም ብዙ ሰው አይቶ ብዙ ሰው መጥተዋል። እኔ አሁን እንደዚህ የሰው ነበር ምንዳው፣ የሰው መኪና ነበር ተቀጥሮ የማሽከረከረው ከዛ ለራሴ አዋጭ ቆጥቤ እንዲህ እንዲህ አድርጌ ብዬ መረጃ ሰጣቸው። ብዙ ሰው እዚህ ቅርንጫፍ ላይ የተለያየ ቅርንጫፍ ላይ ክፍለ አገር ያሉ ልጆችም እንትን ብሎ በጣም ብዙ ሰዎች ወደ አዋጭ አባልነት መጥቷል። ከአዋጭ በፊት ገቢዬ በጣም አነስተኛ ነው፣ በደሞዝ ነው የምተዳደር የነበረው። አዋጭ ከገባው በኋላ ግን ያው የራሴ ንብረት ነው። አይገናኝም፣ ሰማይና ምድር ነው። እኔ እንግዲህ አዋጭን የምገልጽበት ቃል የለኝም። ተናገር ካልከኝ ግን እኔ መነሻዬ ነው አዋጭ። የሰው አሽከርካሪ ነበርኩ። የሰው መኪና ነበር የምነዳው። ዛሬ ላይ የራሴን መኪና ነው የማሽከረክረው። እንግዲህ ይሄን እድል ሰጥቶኝ አዋጭ። አሁን ካፒታሌም ከፍ እያለ ነው፣ ዕዳዬንም እየከፈልኩ ነው። አዋጭ ማለት በቃ ለእኔ መነሻዬ ነው፣ የቤቴ ምሰሶ ነው ማለት ይችላል። እንግዲህ እኔ አሁን ይሄኛውን አንድ ዓመት ከምናምን ነው እየከፈልኩ ነው፣ እየጨረስኩ ነው ኦልሬዲ የአሁኑን የተበደርኩትን። ቀጣይ ላይ እንግዲህ ሌላ ቆጥቤ ከአዋጭ ጋር መቀጠል ነው የምፈልገው። ሌላ ተሽከርካሪ ለመግዛት ሀሳብ አለኝ። እኔ የማስተላልፈው መልእክት አሁን ብድር ማንኛውም ቦታ ሂደ ብትበደር ካልሰራ፣ ብር ካልሰራበት ዋጋ የለውም። ከሰራበት ግን እንደ ብድር እንትን የሚል ነገር የለምና፣ አዋጭ ብዙ ሰው እየመጣ ነው በእርግጥ ግን መጥቶ እዚህ ቆጥቦ ብዙ ሰውን ብር ይዛል። የተወሰነ ብር በእጁ ላይ ይዛል። ያቺ ብር ደግሞ የሆነ ነገር ማድረግ አይችልም። አሁን አንተ አንድ ሚሊዮን ብር ቢኖር ያ አምስት መቶ ሺህ ብር ቢኖር ምንም አታደርገው፣ ግን መተ እዚህ ጋር አዋጭ ላይ ቆጥበ ከፍ ያለውን ገንዘብ ወስደበት የምትፈልገውን ነገር አድርገ ሰርተ መክፈል ትችላለ። ብድር አትፍሩ፣ ኑና ቆጥቡ፣ ተበደሩላለሁ እንግዲህ ማመስገን እንፈልጎ ብዙ ሰው አለ። በመጀመሪያ እግዚአብሔርን አመሰግነዋለሁ። ቀጣይ ላይ ደግሞ ያው እዚህ ቅርንጫፍ ላይ ያሉ ሰራተኞች ስም እንኳን ብዙ አላቅም፣ ይቻሉ ነው ማቃት። እሷ ብዙ ተባብራኛለች። እዛ እኔ መስፈርቱንም አላቀውም፣ ብዙ ነገር እንዳቅ አርጋኝ ወደ እንትኑ እንድገፋ አርጋኛለች። በጣም አመሰግናለሁ። ስቀጥል ደግሞ በህይወቴ አንድ ሰው አለ በጣም መንገዱን ያው ያመቻቸልኝ ብራኔ ተክሌ ይባላል። የእሱ መኪና ነበር ማሽከረክረው፣ ይሄን ንብረት ላይ የምንደርስ እሱም ብዙ እገዛ አድርጎኛል። አመሰግናለሁ በጣም።